ቤቱ እንግዲህ ውሃ ልክ አልታሰረም ነበር። ውሃ ልኩ በዚህ መልኩ እንግዲህ ውሃ ልኩ ቅድሚያ ታስሯል። ከውሃ ልክ በኋላ ደግሞ የውጭ ግርፍ የሚገረፍ ይሆናል። እንዲሁም የውስጥ ሊሾም አለ። ጠቅላላ እንግዲህ ይህም ቤት የማትሪያልም ጠቅላል ብሎ ስንት ብር እንደፈጀ ሙሉ መረጃውን ወደ እናንተ የማቀርብላቸው ነው የሚሆነው። አሰላሙ አለይኩም ረመቱላ በረካቱ። ሰላም እንደትናቸው ወደ ቻናል ቤተሰቦች ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምድሊላ ሁሉ ሰላም ነው እናንተም በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ለዛሬ ደግሞ በአዲስ ቪዲዮ መጥቻለሁ አለሁ። ያው እንግዲህ ሰሞኑን በስራ ብዛት ምክንያት ተጠፋፍተናል። ቪዲዮ የሰራሁ አይደለም እንሻላ፣ ያው በቻልኩት መጠን እንግዲህ ለእናንተ አሪፍ ብዬ የማስባቸው ቪዲዮዎች እንደ በፊቱ አሁንም የማቀርብላችሁ ነው የሚሆነው። ይህ ቤት እንግዲህ ከውሃ ልክ እስከ ሊሾ ድረስ የውጭ ግርፍ ሙሉ በዚህ መንገድ ተሰርቷል ማለት ነው። ክፍሉ እንግዲህ ውስጡ አራት ክፍል ነው። ጠበብ ጠበብ ያሉ አርባ ሁለት ቆርቆሮ የሆነች ቤት ነች ማለት ነው። ብረትም ለበረንዳ ብረት ያልነበረውም ይህንን የበረንዳ ብረትም ተጨምሮ ተሰርቷል ማለት ነው። ቤቱ እንግዲህ ተገርፎ ደግሞ ይህንን ይመስላል። ልቅምብላ የተሰራች የሆነች ግርፍ ውሃልክ ልክ ውስጥ ሊሾ ነው ማለት ነው እንደነገርኳችሁ አርባ ሁለት ቆርቆሮ የሆነች ቤት ነች በአሁኑ ሰዓት እንግዲህ የውስጥ ሊሾ እንዲሁም ውሃ ልክ ለማሳሰር እና የውጭ ሁለት በአንድ ግርፍ ለማስቀረብ በአሁኑ ሰዓት ስንት ብር ያስፈልጋል የሚለውም ሙሉ መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው ይህ ቤት እንግዲህ አንድ ትህታችን የእናት አባቷን ቤት በዚህ መንገድ እንግዲህ ተስተካክሎ ሰርፕራይዝ ተደረገዋል ማለት ነው። ቤቱ እንግዲህ እንደምታዩት የበረንዳን ብረቱ አልነበረውም እንግዲህ በዚህ መንገድ ሞ ዋለኩም ሁሉም ውሃ እንዲይዝ ነው እንግዲህ ይሄ የተነሰነሰው ሳር የሚወስ ነገር እንድትመለከቱት ማለት ነው። ስለዚህ ስንት ብር ወሰዴ የሚለውም ሙሉ መረጃ ለእናንተም መረጃ የሆናችሁ ዘንድ የማቀርብላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም አትርሱ። ከማቴሪያል ስንጀምር እንግዲህ ድንጋይ አንዲት ሲኖ ድንጋይ በስድስት ጎማው ማለት ነው አስራ አንድ ሺ ብር። ያው የማቴሪያል ዋጋዎች እንግዲህ አሸዋና ድንጋይ እንደ አካባቢያችን ይለያያል። ሁላችሁም እንደ አካባቢያችን ተይዙታላችሁ ማለት ነው። ስለዚህ ድንጋይ አንዲት ሲኖ አስራ አንድ ሺ ብር፣ አሸዋ ሁለት ሲኖ ወስዷል፣ ሀያ አራት ሺ ብር በስድስት ጎማው በትንሹ ማለት ነው። ሌላው ድንጋይ እንደገና አንድ ገልባጭ በሲኑ ሳይሆን በገልባጩ አስጨምሯል። ለውስጡ ሊሾ ማለት ነው። እንደምታወቅ ሊሾ ተሰርቷል ውስጡም በገልባጩ ከሆነ ደግሞ በነጫ ማለት ነው። 6500 ብር ነው ድንጋይ። ያ ማለት አንድ ገልባጭ ማለት ነው። ሌላው ሽቦ ነው። ለውጭ ሽቦ መወጠር ስላለበት ሚስማርና ሽቦ ያስፈልጋል። ሽቦ ሁለት ጥቅል ከ10 ሜትር ወስዷል። የአንድ ጥቅል ዋጋ 2300 ብር ነው የሁለቱ ጥቅል 4600 ብር። ከዛ 10 ሜትር በሜትር አስጨምሯል። ሜትር እንደገና የ10 ሜትር 1200 ብር፣ በ120 ብር ስታበዙት 10 ሜትር 1200 ብር ይመጣል። ሌላው ሚስማር ነው። ሚስማር 11 ባኮ ወስዷል። 10 ቁጥር ማለት ነው። የአንዱ ዋጋ 980 ነው። የ11 ባኮ 1780 ብር ለሚስማር ብቻ ወስዷል ማለት ነው። እንዲሁም ለውጭ ወይም ለዚህ ለቋሚ ብረቱ ለበረንዳ ብረት ለሱ መምቻ እሮብ ኪሎ 50 ብር 12 ቁጥር ማለት ነው። ሌላው የበረንዳ ብረቱ እንግዲህ ያያችሁት ቁመቱ 4 ሜትር ከ25 ነው ቁመቱ የአንዱ ብቻ ማለት ነው። 4 ሜትር ከ25 ነው የብረቱ መጠን። ያው ከዚህ በላይ ቤቱ ቢረዝምም 6 ሜትር ነው ስለተቆረጠ ነው ይሄ ማለት ነው። ስለዚህ ለምሳሌ እናንተ ቁመቱ 6 ሜትር ምናምን ለሚመጣ ቁመት ላለው ረዝም ለሆነ ቤት የአንዱ ብረት ቁመቱ 6 ሜትር ነው ማለት ነው። ስለዚህ ይሄን እንግዲህ ለሁለቱ ብረት 5 ሺህ ብር ማለት ነው። ሙሉ የምትገዙት ከሆነ ግን የአንዱ ብረት ዋጋ አሁን ላይ 4 ሺህ ብር ነው የሚሸጠው ባለ ሰማንያ የሚባለው ማለት ነው። ባለ ሰማንያ ሁ ደግሞ ሁለተኛ ደረጃ አለው እሱ ደግሞ 3700 ብር ነው የበረንዳ ብረት ባለ ሰማንያ ሆኖ በአንደኛው ከሆነ ግን አንድ የበረንዳ ብረት 6 ሜትሩ 4000 ብር ነው የሚሽለው ማለት ነው። ይህን እንግዲህ ቆርጠን ስላስተካተ ቁመቱ አጭር ስለሆነ ነው 5000 ብር የሆነው። ሙሉ ሙሉ የሚያርፍ ከሆነ ግን ብረቱ ብቻ ስምንት ሺህ ብር ያስፈልጋችኋል ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ ለውሃ ልክ ለውስጥ ሊሾ ለውጭ ግርፍ ጠቅላላ 35 ኩንታል ሲሚንቶ ወስዷል ማለት ነው። አንድ ኩንታል አሁን ላይ 1400 ብር ነው። የ35 ኩንታሉ 49 ሺህ ብር ለሲሚንቶ ብቻ ለዚህ ቤት ወስዷል ማለት ነው። ለውሃ ልኩም ለሊሾውም ለግርፉም። ሌላው እንግዲህ የሲሚንቶ ማስጫኛ ነው ሲሚንቶ እንግዲህ እንዲህም ቦታው የምሰሩበት ቦታ ርቀት ይወስነዋል። በጣም በራቀ ቁጥር ሂሳቡ ይጨምራል። ቅርብ ሲሆን ደግሞ ይቀንሳል ማለት ነው። ስለዚህ ለዚህ 3900 ብር ለ35 ኩንታል ሲሚንቶ ለማስጨኛ ማለት ነው። ሌላው የወዛደር ነው። ያ ማለት አውራጅና ሰቃይ ያስፈልጋቸዋል። ለሱ ደግሞ 1100 ብር ለ35 ኩንታሉ ጠቅላላው ወስዷል ማለት ነው። የሰራተኛው የሚወዛደር ከዚህ በኋላ እንግዲህ የሚቀረው ምንድ ነው? የባለሙያ ነው። ለውሃ ልኩም ለሁለት በአንድ ግርፍም፣ ለውስጥ ሊሾም እንግዲህ ጠቅላላ 35 ሺህ ብር ለባለሙያ ወስዱ ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ ለዚህ ቤት የወሰደው ማቴሪያል አሁን የጠቀስኩላችሁን ይመስላል። ድንጋይ አንድ ሲኖ 11 ሺህ ብር እንግዲህ ድንጋይ ከዚህ በላይ 15ሺ 20ሺ ድረስ የሚሄድባቸው አካባቢዎች አሉ። ያ እንግዲህ እንደ የአካባቢያችን ወይንም ደግሞ ድንጋው የሚመጣበት አካባቢው ወንዙ በጣም በራቀ ቁጥር ሂሳቡ ይጨምራል ማለት ነው። ለዚያ ነው አንዳንድ አካባቢዎች እስከ 20ሺ ብር የሚሆንበት ምክንያቱ ማለት ነው። ስለዚህ ያው ሲሚንቶም 35 ኩንታል ወስዷል ጠቅላላ ማለት ነው። የበረንዳ ብረትም ነግሬያችኋለሁ። እንግዲህ 6 ሜትሩ አንዱ ማለት ምንም ሳይቆረጥ በባለ 80 በአንደኛ ደረጃው 4000 ብር በሁለተኛው 3700 ብር ማለት ነው። የሲሚንቶም ዋጋ አሁን ላይ ያው ባለበት ነው። እንግዲህ 1400 ብር ነው ናሽናል ሲሚንቶ በአሁኑ ሰዓት እየተሸጠ የሚገኘው ማለት ነው። ለማንኛውም ይህን ጠቅላላ አድርገን ስንደምረው 152230 ብር ወስዷል ማለት ነው ይህ ቤት የግርፉም የሊሾውም የውሃ ልኩም ሆኖ የማቴሪያሉም እንዲሁም ደግሞ የባለሙያም ጠቅለል ብሎ 152230 ብር ወስዷል። ከዚህ ላይ የማይገባው ሂሳብ ምንድን ነው? የውሃ ነው እንግዲህ ውሃ እንዳጠቃቀማችሁ ነው። ቧንቧ ካላችሁ ከቧንቧቸው የጠቀማላቸው የቋጣሪ ነው የምትከፍሉት። እንዲሁም ደግሞ ውሃ የማይገኝ ከሆነ በጀሪካ የምታስቀዱ ከሆነ ደግሞ እንደ ቦታ ርቀት በጀሪካ ሂሳብ ነው የምታስከፍሉት። ግዴታ ደግሞ ይህ የምትመለከቱት ስራ እንግዲህ በዚህ መንገድ ካለቀ በኋላ ለ15 ቀን ጠዋት ማታም በደንብ መጠጣት ይኖርበታል፣ ውሃ ማለት ነው። ሲሚንቶን የሚያጠናክረውና የቆንጆ የሚያደርገው ስራውን ውሃ በደንብ መጠጣት ይኖርበታል ማለት ነው። ስለዚህ ይህ እንግዲህ ለአስራ አምስት ቀን ያክል ጧት ማታ የሚጠጣ ይሆናል ማለት ነው። ከዚያው በኋላ እንግዲህ ይህ ቤት ውጩም ኳርቲ ይሰራ ቢባል ኳርቲ መሰራት ይችላል። እንዲሁም ዝም ብሎ መጠቀም የሚፈልጉ በዚሁ ላይ መኖር ትችላላቸው ማለት ነው። በዚህ ልክ ከተገረፈ ጭቃው አይወርድም ማለት ነው። ጭቃው ዝም ብሎ የሚቀመጥ ከሆነ ግን ፀሐይ ሲመታው፣ ዝናብ ሲመታው ጭቃው የመውረድ እንትኑ በጣም በአጭር ጊዜ ነው የሚወርደው ማለት ነው። ለማንኛውም እንግዲህ እቴ ቤትሽም ይህንን ይመስላል። እንግዲህ በዚህ መንገድ ተስተካክሏል አምሯል ማለት ነው። ወደ ተመልካቾች እንግዲህ ቪዲዮ ላይክ አድርጉ፣ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰሞኑን ያው ስራ ስለበዛብኝ ነው የጠፋሁት። ኢንሻአላህ በቅርብ ወደ ስራ እመለሳለሁ፣ ቪዲዮዎችን እለቅላችኋለሁ። በተለይ ሰሞኑን በጣም አሪፍ አሪፍ ስራዎችን እየሰራን ያለ ነው። እነዚህ ስራዎችን ሙሉ አልቀው ወደ እናንተ የማቀርብላችሁ ይሆናል ማለት ነው። ስለዚህ በቅርብ ጠብቁ። የኳርቲዝ እንዲሁም የጂፕሰን ኮርኒስ፣ ፕላስቲክ ኮርኒስ፣ ቆንጆ ቆንጆ የሆኑ ለየት ያሉ ስራዎች እየተሰሩ ነው ያሉ። ሰሞኑን እንደጨረስን የማቀርብላችሁ ይሆናል።